በሥነ ልቦና ውስጥ የመከላከያ ዘዴዎች የሚባሉ አሉ። ይህም ግለሰቦች ራሳቸውን ከጭንቀት፣ ከውጥረት ወይም ከምቾት ስሜት ለመጠበቅ የሚጠቀሙባቸው ዘዴዎች ናቸው። እነዚህ ዘዴዎች አስቸጋሪ ሁኔታዎችን ለመቋቋም የሚረዱም ቢሆንም እነዚህን ችግሮች ከመጠን በላይ መጠቀማችን አንዳንድ ጊዜ የግል እድገት እንዳናደርግ እንቅፋት ሊሆንብን ይችላል። አንዳንድ የተለመዱ የመከላከያ ዘዴዎች አንደኛ ጭቆና የሚያስጨንቁ ሀሳቦችን ወይም ትዝታዎችን ወደ አእምሮ ማስገባት እነዚህን ነገሮች ላለመቋቋም ነው። አንድ ግለሰብ ሳይታወቃቸው የሚያስጨንቁ ሀሳቦችን ትዝታዎችን፣ ወይም ስሜቶችን ከግንዛቤ ውጭ የሚያደርግበት የመከላከያ ዘዴ ነው። ይህ ሁኔታ ብዙውን ጊዜ የሚከሰተው አእምሮን ከጭንቀት ከጥፋተኛ ስሜት ወይም ከስሜት አይሰመረ ለምሳሌ ያህል በልጅነት እድሜው አንድ አይነት አሰቃቂ ሁኔታ ያጋጠመው ሰው አእምሮ ሊያስታውሰው በማይችል በትውስታ ውስጥ ሊጠፋ ይችላል። ይህ ሁኔታ አንድን ሰው ለጊዜው ከስሜታዊ ጭንቀት ሊከላከልለት ቢችልም የተጨቆኑ ስሜቶች ወይም ትስታዎች በህልም፣ በምላስ ወለምታ ወይም በሌሎች የሥነ ልቦና ምልክቶች አማካኝነት በባህሪ ወይም በተዘዋዋሪ። ሁለተኛ መካድ፣ አንድ ግለሰብ እውነታውን ወይም ስሜቱን ለመቀበል አሻፈረኝ የሚልበት የመከላከያ ዘዴ ነው። አእምሮ በማይመቹ እውነቶች ከመጨነቅ ወይም ስጋት ላይ እንዳይወድቅ ራሱን የሚከላከልበት መንገድ ነው። ለምሳሌ አንድ ሰው የሕክምና ምርመራ አድርጎ ካንሰር አለበት ሲባል በፍሱም ይህ የኔ ውጤት አይደለም ብል ሊክድ ይችላል። ውጤቱን አለመቀበል ከስሜታዊ ውጥረት ለተወሰነ ጊዜ ፎይታ ሊያስገኝ ቢችልም ሰዎች አስፈላጊ የሆኑ ጉዳዮችን ከመፍታትና መፍትሄ ከማግኘትም ሊያጋቸው ይችላል። ሶስተኛ መውቀስ የአንድን ሰው ስሜት ሀሳብ፣ ወይም ውስጣዊ ግፊት ለሌላ ሰው ማመካኘት። ለምሳሌ አንድን ሰው ስትበሳጭ እንደተናደድክ አድርጎ መወንጀል አሉታዊ የሆኑ ባህርያትን ወይም የማይፈለጉ ስሜቶችን ለሌሎች መመደብን ያመለክታል። አንድ ግለሰብ የራሱን ስሜት፣ ሀሳብ ወይም ውስጣዊ ግፊት በተለይ ደግሞ የማይመቻቸው ወይም የማይቀበሉትን ስሜት በሌላ ሰው ላይ የሚገለጽበት የመከላከያ ዘዴ ነው። በመሰረቱ ውስጣዊ ግጭዎችን ወይም ስሜቶችን ወደ ውጭ የሚሸግበት መንገድ ነው። ለምሳሌ ያህል ፈተና የወደቀ ተማሪ በመምህሩ ማምካኘት እሱ ነው የጣሊ ማለት። በሌሎች ማምካኘት አእምሮ ከባድ ስሜቶችን በቀጥታ ከመጋፈጥ እንዲቆጠብ ይረዳል። ይሁን እንጂ ከእውነታው ጋር ያለውን ዝምድናና አመለካከት ሊያዛባ ይችላል። አራት ምክንያታዊ መሆን እውነተኛ ምክንያቶችን ላለመቀበል ሲባል ምክንያታዊ ሆኖም የተሳሳተ ማብራሪያ በመስጠት ባህሪያትን ወይም ውሳኔዎችን ማመካኛ ማቅረብ። ምክንያታዊነት አንድ ግለሰብ ጠባያቸውን፣ አስተሳሰባቸውን ወይም ስሜታቸውን ምክንያታዊ በሆነ ነገር ግን በሐሰተኛ ወይም ውጫዊ በሆነ ምክንያት የሚያሰድክበት ወይም የሚያብራራበት የመከላከያ ዘዴ ነው። ብዙውን ጊዜ እንዲህ የሚደረገው እነኛ ብዙ ውስጣዊ ግፊት ወይም ስሜት እንዳይፈጠር ነው። ለምሳሌ ያህል አንድ ትልቅ ፈተና ሳይሳካለት የቀረ ሰው ፈተናውን ማለፍ አልፈለጉም ክ በማለት ሰበብ ሊያስተላልፍ ይችላል። በተመሳሳይም አንድን ሰው አግባብ ባልሆነ መንገድ የሚይዝ ሰው ጥፋተኛ መሆኑን በመግለጥ ኩ አስፈላጊ እንደሆነ ራሱን ሊያምን ይችላል። ምክንያታዊ መሆን ለጊዜው ስሜታዊ መጽናኛ ሊያስገኝ ቢችልም ብዙ ከቦታ ቦታ መፈናቀል አንድ ግለሰብ ስሜቱን ወይም ስሜቱን ከዛቻ ወይም ተገቢ ያልሆነ ኢላማ ወደ አስተማማኝ ወይም ይበልጥ ተቀባይነት ወዳላገኝ ሰው የሚመልስበት የመከላከያ ዘዴ ነው። አብዛኛውን ጊዜ ይህ የሚሆነው ስሜቱን በቀጥታ ወደ መጀመሪያው ምንጭ ስንገልጽ በጣም አደገኛ እንደሆነ ወይም እንደሚሸማቅ ሲሰማው ነው። ለምሳሌ ያህል አንድ ሰው ካለቃው ጋር በስራ ቦታ ከባድ ስራ ከጀመረ በኋላ የውጥረታቸው መንስኤ የቤተሰቡ አባል ባይሆንም እንኳ አንድ ሰው ወደ ቤቱ ሄዶ በቤተሰቡ አባል ላይ በመጣስ ብስጭታቸውን ሊገባብት ይችላሉ። ስድስትኛ፣ ውጥረት ጭንቀት፣ ወይም ከባድ ስሜት ሲያጋጥመው ቀደም ሲል ወደ ነበረበት የእድገት ደረጃ ባህሪ ይመልሳል። በምናውቃቸውና እምብዛም አድካሚ በሆኑ ጊዜያት መጽናኛ ለማግኘት የሚያስችል መንገድ ሆኖ ያገለግላል። ለምሳሌ ያህል አንድ አዋቂ ሰው ነገሮችን፣ ይህ ደግሞ የልጅነት ሕይወትን የሚያስታውስ ሊሆን ይችላል። በተመሳሳይም ውጥረት የገጠማቸው ወጣቶች ማጽናኛ ለማግኘት ከወላጆቻቸው ጋር መጣበቅ ወይም በልጅነት ልማዶቻቸው መጽናኛ ማግኘት ሊጀምሩ ይችላሉ። ሰባትኛ፣ ንውስነት ማለት ተቀባይነት የሌላቸው ፍላጎቶችን ፍላጎቶችን ወይም ስሜቶችን በማህበረሰቡ ዘንድ ተቀባይነት ወዳለው ገንቢ ወይም ደግሞ ጠቃሚ ወደሆነ እንቅስቃሴ የሚያደርሰው ንዑስ መስመር ነው። ጎጂ ሊሆኑ የሚችሉ የኃይል ምንጮችን ወደ አዎንታዊ ውጤት ስለሚቀይር ጤናማ የመከላከያ ዘዴዎች እንደሆኑ ተደርገው ይቆጠራሉ። ለምሳሌ የጠበኝነት ዝንባሌ ያለው ሰው ጉልበቱን በስፖርት ወይም በማርሻል አርት ላይ ሊያውለው ይችላል። ሐዘን ወይም ሐዘን የደረሰበት ሰው በስነ ጥበብ በጽሁፍ ወይም በሙዚቃ አማካኝነት ስሜቱን ሊገልጽ ይችላል። ከባድ ብስጭት ወይም ውጥረት ወደ ችግሮች መፍትሄ ወይም የፈጠራ ስራ ሊያመራ ይችላል። ግለሰቦች ውስጣዊ ግጭቶችን በመፍታት ለራሳቸውም ሆነ ለህብረተሰቡ ውጤታማ አስተዋጽኦ ያደርጋሉ።